በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ ትንቢተ ኢሳይያስ ምዕራፍ 11 ከእሴይ ሥር በትር ትወጣለች አበባም ከግንዱ ይወጣል የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና የእውነት መንፈስ ያርፍበታል። እግዚአብሔርን የመፍራት መንፈስ ይሞላበታል በፍርድ አያዳላም በነገርም አይከራከርም ነገር ግን ለድሆች በጽርቅ ይፈርዳል ለምድርም የዋሆች በቅንነት ይበይናል። በአፉም ቃል ምድርን ይመታል፣ በከንፈሩም እስትንፋስ ኃጢአተኛውን ያጠፋዋል። ወገቡን በጽድቅ ይታጠቃል፣ እውነትንም በጎኑ ይጎናጸፋል። ተኩላ ከበግ ጠቦት ጋር ይሰማራል፣ ነምርም ከፍየል ጠቦት ጋር ይተኛል። ጥጃና በሬ የአንበሳ ደቦልም በአንድነት ይሰማራሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልግሎቻቸውን በአንድነት ያድጋሉ። አንበሳም እንደ በሬ ገለባ ይበላል። የሚጠባውም ሕፃን በእባብ ጉድጓድና በፉኝት ቤት ላይ እጁን ይጭናል፣ እነርሱም አይጎዱትም። በተቀደሰው ተራራዬ ሁሉ ላይ ማንንም አይጎዱም አያጠፉምም፣ ብዙ ውሃ ባሕርን እንደሚሸፍን ምድር እግዚአብሔርን በማወቅ ትሞላለችና። በዚያም ቀን የእሴይ ሥር ይቆማል፣ የተሾመውም የአሕዛብ አለቃ ይሆናል፣ አሕዛብም በእርሱ ተስፋ ያደርጋሉ፣ ማረፊያውም የተከበረ ይሆናል። በዚያም ቀን እንዲህ ይሆናል፤ ከአሦርና ከግብፅ ከባቢሎንና ከኢትዮጵያ ከኤላም ኤጤን ከምስራቅና ከምዕራብ ለቀሩት ለሕዝቡ ቅሬታ ይቀና ዘንድ እግዚአብሔር እንደገና እጁን ይገልጣል። ለአሕዛብም ምልክትን ያቆማል፣ ከእስራኤልም የቀሩትን ይሰበስባል፣ ከይሁዳም የተበተኑትን ከአራቱ የምድር ማዕዘኖች ያከመቻል። የኤፍሬምም ቅናት ይሻራል፣ የይሁዳም ጠላቶች ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። በባሕርም በኩል በፍልስጤማውያን መርከቦች ላይ እየበረሩ ይወርዳሉ የምስራቅ ሰዎችንና የኤዶምያስን በአንድነት ይዘርፋሉ። በሞአብ ላይ ቀድመው እጃቸውን ይዘረጋሉ፣ የአሞንም ልጆች ቀድመው ለእነርሱ ይታዘዛሉ። እግዚአብሔርም የግብፅን ባሕር ያደርጋል፣ በኃይለኛም ነፋስ እጁን በወንዙ ላይ ያነሳል፣ ሰባት ተፈሳሾችንም ይመታል፣ ሰዎችም በጫማቸው እንዲሻገሩ ያደርጋቸዋል። ከግብፅም በወጣ ጊዜ ለእስራኤል እንደነበረ በአሦር ለቀረው ለሕዝቡ ጎዳና ይሆናል። ትንቢተ ኢሳይያስ ምዕራፍ 12 በዚያም ቀን እንዲህ ትላለህ፣ አቤቱ ተቆጥተኛልና ቁጣህንም ከእኔ መልሰሃልና ዳግመኛም ይቅር ብለኛልና አመሰግንሃለሁ። እነሆ አምላኬ መድኃኒቴ ነው። ጌታ እግዚአብሔር ክብሬና ዝማሬ ነው፣ መድኃኒቴም ሆኗልና በእርሱ ታምኛለሁ፣ አልፈራምም። ውሃውንም ከሕይወት ምንጮች በደስታ ትቀዳላችሁ። በዚያም ቀን እንዲህ ትላላችሁ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ በአሕዛብ መካከል ክብሩን አስታውቁ፣ ስሙ ከፍ ያለ እንደሆነ አስታውሱ፣ ታላቅ ሥራ ሰርቷልና። ለእግዚአብሔር ስም ዘምሩ፣ ይህንም በምድር ሁሉ ላይ አስታውቁ። አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ ሐሴትም አድረጊ፣ የእስራኤል ቅዱስ መካከልሽ ከፍ ከፍ ብሏልና። ትንቢተ ኢሳይያስ ምዕራፍ 13። የአሞጽ ልጅ ኢሳይያስ በባቢሎን ላይ ያየው ረአይ። ምድረ በዳ በሆነ ተራራ ላይ ምልክትን አቁሙ፣ ድምፃቸውንም ከፍ አድርጉባቸው፣ አለቆች በእጅ ጥቀሱ፣ በሮችንም ክፈቱ። እኔ አዝጄ ቅዱሳኔን አመጣቸዋለሁ፣ ኃያላኔንም አመጣቸዋለሁ። ደስ እያላቸውም ይመጣሉ፣ ቁጣዬንም ይፈጽማሉ፣ ያዋርዷቸዋለን። በተራሮች ላይ እንደ ታላቅ ሕዝብ ድምፅ የሆነ የብዙ ሰው ድምፅ አለ፣ የተሰበሰቡ ነገስታትና የአሕዛብ ድምፅም አለ። የሰራዊት ጌታ እግዚአብሔር ተዋጊዎች አሕዛብ ይመጡ ዘንድ አዘዘ። እግዚአብሔርና የቁጣው ሰራዊት ዓለምን ያጠፏት ዘንድ ከሩቅ አገር ከሰማይ ዳርቻ ይመጣሉ። የእግዚአብሔር ቀን ቀርቧልና አልቅሱ፣ ጥፋትም ከእግዚአብሔር ዘንድ ይመጣል። ስለዚህ እጅ ሁሉ ትዝላለች። ሰውም ሁሉ ይደነግጣል፣ ሽማግሎች ይደነግጣሉ፣ እንደምትወልድ ሴትም ምጥ ይይዛቸዋል። እርስ በርሳቸውም ይገዳደላሉ፣ ይደነቃሉ፣ ፊታቸውም እንደ ሳት ይንበለበላል። እነሆ ምድሪቱን ባድማ ሊያደርግ ኃጢአተኞቿንም ከእርሷ ዘንድ ሊያጠፋ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል። የሰማይም ከዋክብትና ኦሪዮን የሰማይም ሰራዊትም ሁሉ ብርሃናቸውን አይሰጡም፣ ፀሐይ በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። በዓለም ሁሉ ላይ ክፋትን አዘዛለሁ፣ የኃጢአተኞችንም ኃጢአት እጎበኛለሁ፣ የትዕቢተኞችንም ኩራት እሽራለሁ፣ የጨካኞቹንም ኩራት አዋርዳለሁ። የተረፉትም ከጥሩ ወርቅ ይልቅ የከበሩ ይሆናሉ፣ ሰውም ከሰን ፔረን ይልቅ የከበረ ይሆናል። ስለዚህ በሰራዊት ጌታ በእግዚአብሔር መዓት በጽኑ ቁጣው ቀንም ሰማያት ይንቀጠቀጣሉ፣ ምድርም ከመሠረቷ ትናወጣለች። የተረፉትም ሁሉ እንደ ተባረረ ሚዳቋ እንደ ባዘነ በግም ይሆናሉ የሚሰባስባቸውም የለም። እንዲሁም ሰው ሁሉ ወደ ወገኑ ይመለሳል፣ ሁሉም ሰው ወደ ሀገሩ ይሸሻል። የተበተኑት ሁሉ ይሞታሉ፣ የተሰበሰቡትም ሁሉ በጦር ይወድቃሉ። ሕፃኖቻቸውንም በፊታቸው ይጨፈጭፋሉ፣ ቤቶቻቸውንም ይበዘብዛሉ፣ ቤቶቻቸውንም ያስነውራሉ። እነሆ ብር የማይሹትን ወርቅም የማያምራቸውን የዶናውያንን በእናንተ ላይ ያስነሳለሁ። ፍላጾቻቸውም ጎበዞችን ይጨፈጭፋሉ፣ ሕፃኖቻቸውንም አይምሩም። ዓይኖቻቸውም ለልጆቻችሁ አይራሩም። የመንግስታት ክብር የከለዳውያንም የተቤታቸው ትምክህት የሆነች ባቢሎንም እግዚአብሔር እንደገለበጣቸው እንደ ሰዶምና እንደ ገሞራ ትሆናለች። ለዘላለም የሚቀመጥባት አይገኝም፣ ከትውልድም እስከ ትውልድ ድረስ ሰው አይኖርባትም። አረባውያንም በእርሱ አያልፉም፣ እረኞችም በውስጡ አያርፉም። በዚያም የምድረ በዳ አራዊት ያርፋሉ፣ ጉጉቶችም በቤቶቻቸው ይሞላሉ፣ ሰጎኖችም በዚያ ይኖራሉ፣ በዚያም አጋንንት ይዘፍናሉ፣ ተኩላዎችም በዚያ ያድራሉ ቀበሮችም በሚያማምሩ አዳራሾቻቸው ይዋለዳሉ። ይህም ሁሉ ፈጥኖ ይሆናል፣ አይዘገይምም። ትንቢተ ኢሳይያስ ምዕራፍ 14 እግዚአብሔርም ያዕቆብን ይምረዋል እስራኤልንም ደግሞ ይመርጠዋል። በሀገራቸውም ያርፋሉ። መጻተኞችም ከእነርሱ ጋር አንድ ይሆናሉ፣ ከያዕቆብን ቤት ጋር ይጨመራሉ። አሕዛብም ይዘው ወደ ስፍራቸው ያመጧቸዋል፣ የእስራኤልም ወገኖች ይካፈሏቸዋል። በዚያም ሀገር ይበዛሉ። በዚያም ወንዶች ባሮችና ሴቶች ባሮች ይሆናሉ። ማርከው የወሰዷቸውም ለእነርሱም ምርኮኞች ይሆናሉ፣ የገዟቸውም ይገዙላቸዋል። በዚያም ቀን እንዲህ ይሆናል፣ እግዚአብሔር ከሐዘንህና ከመከራ ከተገዛህለትም ከጽኑ ባርነት ያሳርፋል። ይህንም ሙሾ በባቢሎን ንጉሥ ላይ ታነሳለህ እንዲህም ትላለህ፣ አስጨናቂ እንዴት አረፈ! አስገባሪም እንዴት ጸጥ አለን! እግዚአብሔር የኃጢአተኞችን ቀንበርና የአለቆችን ቀንበር ሰብሯልና፣ እግዚአብሔር በቁጣው መክሰፍታ አሕዛብን ገርፏቸዋልና ከቆጣውን መክሰፍት አልራራላቸውምና ምድርም ሁሉ አርፋ በጸጥታ ተቀምጣለች እልልም ብላለች። የሊባኖስ ዛፎች አንተ ከተዋረድክ ጀምሮ ማንም ይቆርጠን ዘንድ አልወጣብንም ብለው በአንተ ደስ አላቸው። ሲኦልም በመምጣት ልትገናኝህ በታች በታወክ ታወከች። የአሕዛብም ነገሥታት ሁሉ ከዙፋናቸው ያስነሱ ምድርንም የገዟት ከዙፋናቸው ያስነሱ ምድርን የገዟት አርበኞች ሁሉ በአንድነት በአንተ ላይ ተነሱ። እነዚህ ሁሉ አንተ ደግሞ እንደኛ ተይዘሃል፣ እንደኛም ተቆጥረሃል። ከክብር ወደ ሲኦል ወደቅህ። በበታችን ብል ተነጥፏል፣ ትልም መደረቢያህ ሆኗል፣ ትልም መደረቢያህ ሆኗል ብለው ይመልሱልሃል። አንተ በንጋት የሚወጣ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? ወደ አሕዛብን መልእክትን የላካ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አድርጋለሁ በሰሜንም ዳርቻ በረጃጅም ተራሮች ላይ እቀመጣለሁ። ከደመናዎች ከፍታ በላይ ዐርጋለሁ በልዑልም እመሰላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ ወደ ምድር ጥልቅም ትወርዳለህ። የሚመለከቱም ይደነቃሉ እንዲህም ይላሉ፣ በእውኑ ምድርን ያንቀጠቀጠ መንግሥታትን የሚያናወጠ ዓለሙን ሁሉ ባድማ ያደረገ ከተሞችን የሚያፈረሰ ምርኮኞቹንም ወደ ቤታቸው ያልሰደደ ሰው ይህ ነውን? የአሕዛብ ነገሥታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን በጦር ተወግተው ወደ መቃብር ከሚወርዱ ብዙ ሙታን ጋር እንደረከሰ ሬሳ በተራሮች ላይ ትጣላለህ። ንጹሕ እንዳልሆነና በደም እንደረከሰ ልብስ፣ አንተም ንጹሕ አይደለህም። ምድሬን አጥፍተሃልና ሕዝቤንም ገድልሃልና ክፉ ዘር አንተ እንግዲህ ለዘላለም አትኖርም። እንዳይነሱም ምድርንም እንዳይወርሱ የዓለሙንም ፊት በጦርነት እንዳይሞሉ በአባቶቻቸው በደል ይገድሏቸው ዘንድ ልጆችን አዘጋጅ። በእነርሱ ላይ እነሳለሁ ይላል የሰራዊት ጌታ እግዚአብሔር። ስምንና ቅሬታን ዘረንና ትውልድንም አጠፋለሁ ይላል እግዚአብሔር። ባቢሎንን የወፎች መኖሪያ አደርጋታለሁ እንደ ምንትም ትሆናለች፣ በጥፋትም እንደ ረግርቅ ጭቃ አደርጋታለሁ ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል፤ እንደተናገርኩ በእርግጥ ይሆናል፣ እንደ መከርኩም እንዲሁ ይሆናል። አሶርን በምድር ላይ እሰብረዋለሁ፣ በተራራይም ላይ ረግጠዋለሁ። ቀንበሩንም ከእነርሱ ላይ ይነሳል። ቀንበሩም ከነሱ ላይ ይነሳል፣ ሸክሙም ከጫንቃቸው ላይ ይወገዳል። በምድር ሁሉ ላይ እግዚአብሔር ያሰበው ሐሳብ ይህ ነው። በሕዛብም ሁሉ የተዘረጋች እጅ ይች ናት። ቅዱስ እግዚአብሔር ይህን መክሯል። የእግዚአብሔርን ምክር የሚመልስ ማን ነው? የተዘረጋች እጁንስ የሚመልሳት ማነው? ንጉሡ አካዝ በሞተበት ዓመት ይህ ነገር ሆነ። ፍልስጤም ሆይ ከእባቡ ዘር እፉኝት ይወጣልና ፍሬውም የሚበርና እሳት የሚመስል እባብ ይሆናልና የኃይላችሁ ቀንበር ተሰብሯልና ሁላችሁም ደስ አይበላችሁ። ድሆችን በውስጣችሁ ይሰማራሉ። ድሆች ሰዎችን በሰላም ያርፋሉ። ዘራችሁንም ረሃብ ያጠፋቸዋል፣ ከእናንተም የቀሩት ያልቃሉ። እናንተ የከተሞች በሮች ሆይ ወዮ በሉ፣ እናንተም ከተሞች ሆይ ደንግጡ፣ ጩሁም። ፍልስጤማውያን ሆይ ሁላችሁም ቀልጣችኋል፣ ጢስ ከሰሜን ይወጣልና እንግዲህም አትኖሩምና። የአሕዛብ ነገሥታት ምን ይመልሳሉ? እግዚአብሔር ጽዮንን መሰረታት፣ ትሑታን የሆኑትንም ሕዝብ አዳ ናቸው። ትንቢተ ኢሳይያስ ምዕራፍ 15 ስለ ሞዓብ የተነገረ ቃል። ሞዓብ በሌሊት ትጠፋለች፣ የሞዓብ ምሽግ በሌሊት ይፈርሳል። ለራሳችሁ ዘኑ፣ ጣዖታችሁና መሰዊያችሁ ያሉበት ዲቦን ትጠፋለችና ያሉባት ዲቦን ትጠፋለችና ወደዚያም ወጥታችሁ በሞዓብ ናባው አልቅሱ፣ ወዮም በሎ። ራስ ሁሉ በራ ይሆናል፣ ክንድም ሁሉ ይቆረጣል። በየመንገዷ ማቅታጠቁ በየሰገነቶቿም አልቅሱ፣ በየአደባባዮቿም እንባን እጅግ እያፈሰሳችሁ ወዮ በሉ። ሐሴቦንና ኤልያሌ ጮኹ፣ ድምፃቸውም እስከ ያሳ ድረስ ይሰማል። ስለዚህ የሞዓብ ወገብ ይታመማል። ሞዓብ ራሷን ይዛ ትጮኋለች፣ ለልቧም ይረዳታል። እስከ ሴጎርም ድረስ ብቻዋን ታለቅሳለች። ሞዓብ እንደ ሦስት ዓመት ጥጃ ናትና፣ በሉሂት አቀበት ትጮኋለች። በአሮሜዮን መንገድም ይመለሳሉ፣ ይጮኋሉም። ጥፋትና መናወጥም ይሆናል። የኔምሬም ውኃ ይነጥፋል፣ ሳሯም ይደርቃል፣ በውስጧም ልምላሜ አይገኝም። ስለዚህ ሞዓብ ይድናልን? አረባውያንን ወደ ሸለቆ አመጣቸዋለሁና እነርሱም ይወስዷታል አለ። ጩኸት የሞዓብን ዳርቻ ሁሉ ዞረ፣ ልቅሷም ወደ ኤግላይምና ወደ ኤሊም ጉድጓር ደረሰ። የዲሞንም ውኃ ደም ተሞልታለች። በዲሞን ላይ አረባውያንን አመጣለሁና የሞዓብንና የአርያልን ዘር ከኤዶ መያስም የተረፉትን ወስጅ እንደ አራዊት በምድር ላይ እሰዳቸዋለሁ። ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለየን።